አባቷ እንደዚህ ችግር ውስጥ የከተተችው እማዬ አደይን ብለምናት ባስለምናት እዚህ ቤት አልቀመጥም ብላ ሄደች። ስለምን አንዳች ነገር ስታወራ ብሰማ እኔ ነ ያር አደይ ገለመሌ ዲኒ ጃንካ ቁልቋል ምናም የለም። ዛሬ ፈሺ ብለን ነው የምልህ። እንትን አደይ ወደ እናቷ ተመልሳ መታለች። እጅ ሻታል ብላ ያስወጣቻት ማን? እኔ ነኝ አደይን ትውጣ ያልኩት። ኤላ ተረጋጋ እንጂ። ቆይ ምን ለማድረግ እየሞከርክ ነው? ቆይ ምን አባሽ ነው ያደረግሽው? ልቀቅኝ። ወደዛ አሳቃችሁን ከቤት ያሰጣቸዋት፣ እማዬ አደይን ብቻ እንዳይሆን ልጄ ያልሽው። አዎ ልጄ ናት። አደይ ማለት እኮ እኔ ባልነበርኩበት ጊዜ እናንተን እንደኔ ሆነ ስትንከባከባችሁ የቆየች ልጅ ናት። ከእናንተ ለይቼ የማያት ልጅ አይደለችም። እማዬ በቃ ተረጋጊ። እንፈልጋት ያት ብለህ ነው የምትፈልጋት? አደይ የምትባልች ከዚህ በኋላ የለችም። በቃ አትመልስ። ማን ያለው አንቺ ነሽ ያልሽው አይደለ? ፍቅር አዎ ባርኪ ሁለተኛ አስተታት ስራ የእነ ባርኮት እናት ወደ ቤት ተመለሱ። አደይም ደግሞ ከቤት ወጥታ ነበረ። ከፍቅር ጋር ተጣልተ፣ ፍቅርና ቤዛ አላስቀምጥ ብሏት እሷም ወደ እናቷ ቤት ሄዳ ነበረ። እናም ወይዘሮና ባርኮት እናት እትዬ ወጡ። ፍቅር ደነገጠች። ባርኮትም ደንግጦ ነበረ። ምክንያቱም እሷ ከቤት እንደወጣች ባርኮት ቤቲን አምጥተዋት ነበረ። ፍቅርም ደግሞ አደይን ከቤት አባረራት ነበረ። ከዛ ምን ይውጠን ብሎ ደንግጠሩ። ምን እያደረጋችሁን ልጄ? ምንድን ነው የምትጨቃጨቁት? እምለው እምሉ ጠፋባቸውና፣ እማዬ እንኳን ደህና መጣሽ ብሎ ባርኮ ተቀፋርጎ ሳማትና፣ ፍቅርም ሳታስብ ስለመጣች ቆይ እንዴት መጣሽ እያለቻት ነበር። ለእናቷ እንዴት መጣሽ ማለት ምንድን ነው? እንዲመጣ አትፈልጊም ነበር? አረ እማዬ እንኳን መጣሽልኝ በጣም ናፍቀሽኝ ነበረ። እሺ ነይ ቁጭ በይ ብላ ቁጭ አሉ። እማዬ ቀደም ብለሽ ዛሬ እንደምትመጪ ብትነግርኝ ጥሩ ነበረ በርኮትም ቢያንስ ቤቱን አስተካክዬ እጠብቅሽ ነበረ። ምን ማለት ነው? ወደ ቤት ያደን እንደሚመጣው እንገዳ ያረከኝ እንዴ? እማማ እንዴት ናቸው? ተሻላቸው እማዬ እያለ ነበር። እሷም ተሽላቸዋል አልቻቸው ከበፊቱ አሁን ደህና ናት። እኔም ብላችሁ። አዳይስ? አለች እማዬ። አዳይ የለችም። የለችም ማለት ፍቅር ብላጭዋችባት ያልኩሽን አላደረግሽም ስትል እማዬ። አዳይ ብለምናት ብለምናት ባስለምናት እዚህ ቤት አልቀመጥም ብላ ሄደች። እራሷ ፈልጋ ነው የወጣችሁ? ወዴት ነው የሄደችው? ቆይ ሰው ገብታ ነው አሉ ትዬም ደንግጠው። አዳይ እናቷ ጋር ሄዳለች እናቴ አላትበርኮትም የት ገጠር ሄደች? አው ሄደች። ባርኪ ስንት ነገር ነግሬ ታሪኳን እያወቅ እንዴት ትለቃታለ? ይቅርታን ማቴ፣ እኔ ስራ ቦታ በወጣሁበት ሰዓት ነው ከቤት የወጣችሁ አላት። ወይኔ ልጄን አለችና እሷም አዘነች። አሳቃችኋት ነዋ ከቤት ያወጣችኋት እያለች ነበር እማዬ አደይም፣ ብቻ እንዳይሆን ልጄ ያሹ ብላ ፍቅር ተቃጠለች። ቅናቷ ተነሳ። አዎ ልጅ ናት። አደይ እኮ እኔ ባልነበርኩበት ጊዜ እናንተን እንደኔ ተንከባከባችሁ የቆየች ልጅ ናት፣ እናንተ ለይች የማያት ልጅ አይደለችም ብላ መለሰችላት እማዬ። በቃ ተረጋጊ፣ እንፈልጋታለን እሺ። የት ብለህ ነው የምትፈልጋት? አደይ የምትባል ልጅ ከዚህ በኋላ የለችም አለች። ፍቅርም በቃ ትመለስም አለች። ማን ነው ያለው?

ተርበተበተና አፉን ፍቅር ብሎ አፉን መታ እንዳትናገር እያላት ነበረ። በሞድ ማለት ነው። ቤዛ እኔ አለምን እኮ ባርኪ እናት ናቸው። አው የባርኮት እናት ነኝ። እንግዲህ እንደዚህ ነው እንዴ የምትቀበይ? እሏት ወይ ቅርታ፣ በጣም እንደምመጡ እኮ ማንም አልነገረኝም። በመሀል እሷ መስጠራቸውን አታውቅም ነበረ። እናትዋ እንደሰማች አታውቅም ነበር ቤዛ ብትነግሩኝ ቡና እንኳን ላፈላችሁልኝ ፈላላችሁ ነበር ብትልም እሰይ የኔ ልጅ አለቻትና እሺ እንዳልሽ ሄደሽ ቡና ፍይልኝ፣ መንገዱ በጣም አድክሞኛል። እንዴት ናት? ወደድሻት? አለች ፍቅር። ተንኮለኛዋ ማለት ነው። መቼ ስራዋ ታየና ነገር ግን አደይን የምታክል ሰራተኛ የትም አላገኝም አለች ፍቅር። ደግሞ ያው ቅናት አለባት እኮ ፍቅር አደይን አትወዳትም። እስኪ አደይ እስከምትመለስ ቤዛ ትስራና ከዛ የምናየው ነገር ይሆናል ስትል ቤዛ ደግሞ በቃ የምትለው ጣፋት። ፍቅር ተንኮለኛዋ ግን ቤዛ ላይ ና ያው ፍቅር ለሁሉም ሰው ግን መልካም አደለችም። በጣም ተንኮለኛ ነገረኛ ናት እና አደይ ከቤት አስባረራ ከቤት ውጪ ብላት እናቴ ውጪ ብላሻለች ብላ በውሸት ከቤት አስወጣቻት። እና አሁን ደግሞ ቤዛ ሰራተኛችን ናት ብላ ለእናቷ ነግራት አለች። ቤዛ ግን የባርኮት ፍቅረኛ ናት። ባርኮትም አደራሽን ለእናቴ እንዳትናገሪ ብሏት ነበረ። እሷ ግን ቀድማ ነገሮቹን አበላሻሽተዋለች ማለት ነው። ባይ ፍቅር ናያግዥኝ ለእናቴ ቡና እናፍላላት አለች። ቤዛ አዳይ ስሰራ ቤዛም ተሆን ፍቅር እያመነጫጨቀዋት ነበረ ሰው ቢሆኑ መልካም ሴቶች ቢሆኑ ከአዳይ ሞይ ሞያ እየማሩ ነበረ እነሱ ቡና ማፍላት አይደለም በቃ ኪችን የት እንደሆነ ራሱ አያቁም ከመቼ ወዲ ነው ደግሞ ፍቅር ቡና ማፍላት የጀመረችው ወይስ ደግሞ ስካፈልሽ ታካፍያታለሽ ቤዛ አለች ፍቅርም ራሴን ችለሽ ስሪ እጅግ ሰራተኛ ቀጣኝ ያልሹ ለመሆኑ ስንት ልንከፍላት ነው? ስለ ክፍያ አላወራንም። የውል እንደምታያት ልጅቷ ምስኪን ነገር ነች። ብዙም ስራ አትችልም አይደል ቤዛ? እኔ ሰራተኛ አለች። ቤዛም ደንግጣ የቅርታ ልጅ ለምዶብ ነው አለች። የባርኮትናት ሙድ የገባት ናት። አረታያት እማዬ፣ አሁን ሰራተኛ ማለት ስድብ ነው። ቤዛ በቃ ግቢና ቡና ፍልጅ። አፍ ይልኝ ይቅርታ፣ እሺ ማየ፣ አዲስ ስለሆነች ኖስት ባርኪ ቆየምረኝ አለች። ቅርታ ተንኮለኛዋ አወረደች። በዛም ባርኪ ደግሞ አፍሮ ልጅቷን ጎትቶ ወደ ኪችን ወሰዳት እና ነይ እኔ ላሳይሽ ብሎ ምስጥሩ እንዳይሰማበት ወደ ኩሽና ወሰዳት ማለት ነው። እና ተዋሳሰመ ፍቅር እየሳቀች ነበር። ምንም እኮ እቺ ለሰራተኝነት አትሆንም። ያቺ ወርቅ የመሰለች አባረሽ፣ እቺ ነው ያመጣ፣ እቺ ነው የተካት። ነካሻት እቺ ምን ለዛ አላት። ምንም እኮ ለዚላት ምን ብለሽ ነው ቤት ያመጣሽብኝ እያለቻት ነበር። ለፍቅር ፍቅር ተንኮለኛዋ ግን ወሬ አይጠፋባትም እና ቡናውን ቅመሽና ካልተመቻችሽ ታስወጫታለሽ እያለች ነበር። ልዱ እና ደብየት ሄዱ። እሺና እስቲ ሊዱን ጥራታለች። ሊዱ ቀበጧ ተኝታ ነበረ፣ መኝቷ ቤት ነበረች። ወይኔ የተዋረደች ፍቅር። አሁን ሊዱ መታ ምስጢሯን ታወጣለች ብዬ እየጠበቅኩ ነበረ። ምን ትሆናለች እሷ። እኔ ብቻ በስራ ተጎዳው እንጂ እያለቻት ነበረ። እሷ እኮ እዚህ ያላደገች ምን ታግዝሻለች? ምንም እኮ የምታውቀው ነገር የለም። ደግሞ እንደዚህ እያልሸታ ቅብጭ ብላ ተናደየ። ልጁን ልጠራት ሄደች፣ እናቷ ጥሬ ስላለቻት እቺ ልጅ አሁንም አልተቻሻለችም እንዴ ብላ እናቷም ተገረመች። ባሌና አሹ ደግሞ ገጠር ሄዶ ወንዝ ሄዶ ውሃ እየቀዱ ነበረ። ያኔ ደክሟት እየተነጫነጨች ነበር። ከዛ አሹ አግዘኝ ብላ ከዛ እኔ እስኪ አንድ ቀን አመስግናሽኝ አታውቅም አንድ ቀን እንኳን እስቲ አመሰግናለሁ ወይም እያላት ነበረ "ምን አድርገህልኛ ነው ማመሰግን? እያለች ኦ፣ የጋሽ ካፌ ጓደኞች ደግሞ እዚያ ረቄ ጠጥቶ እያወሩ ነበረ። ስለጋ አይ እነ ጋሽ ጫኔ ልጆች እኮ ስራቸው የምገርም ነው እያሉ እያወሩ ነበረ። እናም አሹ እና ብራን ወንዝ ቀርቶ እየሄዱ እነዚህ ያረቄ ጠጥቶ መንገድ ላይ ለክፋቸው ነበረ። አይ ሰው ከንቱ ሰው ከንቱ ምንም ቢያወራ ምንም አይመስለኝም፣ ብሎ አሹሙ ተገረመና ና ተናደደ በጣም። እነዚህ እህትሽ እስከምትሄድ ድረስ እዚህ ከተመላለሱ ጥሩ አይደለም እያለ ነበረ። አዳይ ደግሞ ብዙ ሰው ሊጠልፋት ይፈልጋታል። አዳይ መምጣቷን ሰምቷል እና አዳይ እናስጠልፍ እያሉ ነበር። አባቷ ወደ ከተማ ሄዳ ነው መቼ ነው የምመጣ እያሉ ነበር። ቤዛ በጣም ተናዳ ኩሽና ውስጥ ገብታ ምን ትላለች መሰላችሁ? መቼም ልነትና ለእህት የሰራተኛ እንዲሆን አትፈቅድም እያለች ነበረ። ቤዛ እኔ እንደሰማውኝ እማዬ እንዳንቺ ነው ስትል የነበረው፣ ይህ ሁሉ የፍቅር ስራ ነው አለች። አዎ የፍቅር ስራ ነው፣ ነገር ግን እንደዚህ መሆኑ ጥሩ ነው። እማዬ ፍቅረኛ ነሽ ብለሽ ማወቅ የለባትም። ለምን አለች

ደግሞ አንቺ እና እኔ ምን አለን? እጮኛ ሂደልሽ አላል አልተጋባንም እያላት ነበረ። እዛ ላይ ደግሞ እዚህ ቤት እንደምትኖሪ ማየ ካወቀች ይደብራታል እያዴ ነበረ። እውነት ነው። እናቱን ሳያስፈቅድ ቤት ድረስ ሴት አምጥቶ ማስቀመጥ ተገቢ አልነበረም። ለአንቺም ራስሽን ነው የምታስኒቂ። ስለዚህ እንደዚህ ብለን እዚህ ቤት እንድትኖሪ ያደርግሻል። እና ሰራተኛ ልትሆኚ ነው እያልከኝ ነው ያልክ? ያለችው አዎ ቤዛ አዎ ነገሮች እስከምስተካከሉ አዳይ እስከምትመለስ ይህን ነገር መቼስ እስከዛ ይዘሽ መቆየት አይከብድም፣ አላት። ቤዛ የስራዋን አገኘች። አዳይ የሰራችው ሴራ ለእሷ ተጠምጥሞ ሆነላት ማለት ነው። በዛ ላይ ደግሞ ለፍቅር ነግራታለሁ፣ ታግዝሻለች አላት። የእሷ ማዘንተውና ከዚህ ቤት ይዘኝ ውጣ ቆይ፣ ወይ ለእናትሽ ጋር ለምን አትሄጂም? እሰው እኛ አራጣ አበዳሪዎች ስም ተመላልሶ እነሱን ማየት አልፈልግም። አሁን ቶሎ ጨርስልኝና ወደ ቤት ልመለስ አለች ቤዛ። ትዕግስት ይኖርሽ እያላት ነበረ። ኩሽና ውስጥ እየተጨቃጨቁ እናታቸው መጣችባቸው። አንቺ እስካሁን ዜኑ እንዲ ያለሹ በይርከቦቶ ነው ተጂና አቀራርቢ ያለቻት። ገና ጀበናውን አብልጣርሽም እያለቻት ነበረ። እሷ ግን ከባርኮት ጋር እየተጨቃጨቁ ነበረ። ፍቅረኛ ድለሽም ሰራተኛ ናይ ብለሽ ንገራት ለእናቴ እያለ ነበረ። ባርኮትም ደንግጠዋል። እናታቸው ምንም ሳታሳውቃቸው ነው በድንገት የመጣችባቸው እና በጣም ደንግጠዋል። እኔ ውጠኝ እያለ ነበረ ባርኮት እኔን እኛ ያዘገየዋት እናቴ ቤታችን ውስጥ ያለውን ነገር እያሳየዋት ነበረ ይቅርታ ሟዬ ብለው ሳቀ በል በቃ አንተ ውጣ እኔ አሳያታለሁ አለች ቤዛም በጣም ተናደደች ባየር ከቦቱን ይዘሽች እሽ አለች ከዚያ በፊት ቡና አፍልታሽ ታውቂያለሽ አዎ ለእናቴ ሁሌ እኔን ሁሌ ማበላላት ሁኔታሽን ዝም ብዬ ሳየው ስራ ሰርተሽ የምታውቂ አይመስለኝም አንቺ ከበረታሽ፣ ጓደኛዬ ቤት ወስድሻለሁ። አደይ እስከምትመለስ ድረስ ነው እዚህ ቤት የምትቆይ አለቻት። የት ነው የምትወስጂኝ? አለቻት። ጓደኛዬ ቤት ትገባያለሽ። ለምን ማለት እዚህ ቤት ለምንድን ነው ማልቆዩ? አለች። የቤትማ ለአንቺ አይደለም ለጊዜ ነው እንጂ አደይ እስከምትመለስ ድረስ ነው። ብዙ ጥያቄ መጠየቅ ትወጃለሽ መሰለኝ። በይ አሁን ሂጂ ብላ ተቆጣቻት። አደይ ምን ውስጥ ገብተሽ ይሆን እያለች

እነ ቤዛ ግን ግራ ተጋቡና አደይን ከቤት አስወጥታ ቤዛም ጉዶ ናች ፍቅርም እንደዛ ባርኮት ሙሉም ተዋረዱ በቃ አደይ ላይ የሰሩት ግፍ ነው። ማየተኝታ ነው እንዴ ብትል ትኩሳት አላት አለች። ብርሃንም ከወንዝ ውሃ ቀርቶ ባጦ ማለት ነው እንዴ ሁሌ በዚህ ሰዓት ነው እንደ ምተኛ ስትላት፣ አይ ራሷን አማት ይሆናል እንጂ ሁሌ በዚህ ሰዓት አትተኛም ያለች ነበረ።

ቤታቸው አያምርም። ያው ምን ይደረጋል የገጠር ነገር እኮ ነው። አደይም ይሄን አይተ ነው ገጠር አልመለስም ብላ አንዳንድ ጊዜ እናቴ ለእናቴ ቤት ሰርቼ ወደ ከተማ አስገባታለሁ። አባቷም ያው ሊያስጠልፋት ይፈልጋል። ያው ገጠር ውስጥ ካገባችም አደይ የዚህ ህይወት ነው የምትኖረው። እሷ አላማ ግን ራሷን ሰርታ ራሷንም ቀይራ ቤተሰቦቿንም መቀየር ነው ሀሳቧ ማለት ነው። እና ውድ ተመልካቾቻችን የነበረን ቆይታ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለዚህ ቻናል ቤተሰብ ሆኑ ማለት ነው። እናም ለነበረን ቆይታ ከልብ እናመሰግናለን። ሰላምና ፍቅር ባላችሁበት ይብዛልኝ።